የሱስ ኢየሱስ አደራ የሚል ነው። ሰማይ በናፍቆት እንዳልቀር አድርሰኝ። ሰማይ አደራ፣ ኢየሱስ አደራ። ዘመሬ አገልግዬ፣ አመስግኜ፣ ብዙ ሮጬ፣ አንተን ሳላይ እንዳልቀር አባዬ። አንተን ሳላይ እንዳልቀር አባዬ። የህማ ዘመን ከቶ ከባድ ነው። እንድሮጥ አስችለኛ ጊዜኛ አምላኬ። እንድሮጥ አስችለኛ ጊዜኛ አምላኬ። በዘመኔ ሁሉ ላንተ እንድኖር ልኖር በስቀመጥከው ቦታ ተቀመጪ ልኖር ባስቀመጥከው ቦታ ተቀመጪ። አባዬ አሁንም አደራ ካንቴ ወዴት ይሄዳለው? ረዳተነና እተማመናለው ረዳተነና እተማመናለው መቅረዜን ሞልቼ እየሮጥኩ ጠብቄ በመክልት እየተጋው ወደፊት እየሆንኩ ይሁንልኝ እጣዊ በመራ በሰማይ ይሁንልኝ እጣዊ በመራ በሰማይ እኔ መመኛለው የአብሬ

ልቤ ጸንቶ ለአንቲ ለማገልገል ወዲያ ወዲህ ሳይሆን ለአንተ በርትቶ ወዲያ ወዲህ ሳይሆን ለአንተ በርትቶ። ልቤ ይናፍቃል ክብርን ማየት፣ ልቤ ይናፍቃል አይኖችህን ለማየት፣ ልቤ ይናፍቃል ልብስህን መነካት፣ ልቤ ይናፍቃል አይቶ ለመደሰት፣ ልቤ ይናፍቃል አይቶ ለመደሰት። ተመስገን ጌታ ኢየሱስ ተዋሪክ እሺ